ባይዘዌ ሐዋሳ መታችሁ የተጠበሰ አሳ እንዳትበሉ። ደግሜያለሁ፣ የተጠበሰ አሳ እንዳትበሉ። ኑስ ምን እንደሚያት ያታ ይሄ እንዳለሽ አሳ ከመብላታችሁ በፊት ማድረግ ያለባችሁ በጣም ብዙ ነገሮች አሉ። እሱን በዝርዝር የማሳያችሁ ነው። እስከ ቪዲዮ መጨረሻ ድረስ አብራችሁ ኑ። ዋትሳፕ ዋትሳፕ ኤቭሪባዲ እንዴት ናችሁ? እንዴት ቆያችሁ? ወደ ቻናሌ ቤተሰቦች አማናችሁ ወይ አላችሁ ወይ? ይመስገን ፈጣሪ አለን። ዛሬም ደግሞ ሐዋሳ ከመጣችሁ ማየት ያለባችሁ ሁለተኛውን ቦታ ሳያችኋለሁ። ፓርት 1 ባለፈው ቪዲዮ ሰርቼ የነበረ ገብታችሁ ማየት ትችላላችሁ። አሁን ደግሞ ሁለተኛውን ቦታ ሳያችኋለሁ። ያን ቦታ የት ነው ሐዋሳ ፍቅር ሐይቅ። በጣም የሚያምር ቦታ፣ አሪፍ አሪፍ አሳዎች ያሉበት ቦታ ነው። ግን አሳ መብላት በብላት ይሉታል። ሄደን እናያለን ሄስኮ

አሳ ስትመገቡ በጣም መጠንቀቅ መቻል አለባችሁ፣ በጣም ምክንያቱም አሳ ውስጥ እሾ አለው። አጥንቶቹ እንዳለ እሾ ናቸው። እና ልክ እነሱ በተለይ የተጠበሰ አሳ ስበሉ በጣም መጠንቀቅ አለባችሁ። አሳው እሾ ሊወጋችሁ ይችላል። አንገታችሁ ሊሰነቀር ይችላል፣ ሊሰካ ይችላል። እና ያ ደግሞ በጣም መጥፎ ነገር ነው። ሊገላችሁላ ይችላል። እና እነዛ ነገሮችን ስታድርጉ፣ አሳ ስትበሉ፣ በተለይ የተጠበሰ አሳ ስትበሉ በጣም ጥንቃቄ ማድረግ መቻል አለባችሁ። እኛ የአዋሳ ልጆች ስለሆነን ያው አሳ መብላት መብላት የሚባለው ነገር አብሶም እኛ ጋር አይሰራም። ምክንያቱም የአዋሳ ልጆች በደንብ ነው አሳ መብላት የሚችለው በደንብ አሳ ያደግንበት ነው ይ ያደግንበት ነው ብዙም እኛ ጋር አፌክት አያደርግም። ምክንያቱም ብዙ ጊዜ በልተናል ለምዱም አለን። ግን ከሌላ ሀገር የምትመጡ ሰዎች በጭራሽ ማድረግ የሌለባችሁ ነገር አሳ ስትበሉ መጠንቀቅ መቻል አለባችሁ። በደንብ ነው መጠንቀቅ መቻል ያለባችሁ። ብትችሉ ሐዋሳ ስትመጡ ደግሞ እኔም ብታገኙ ኖሮ እኔም ብታገኝ በጣም አሪፍ ነው፣ ምክንያቱም አሳን በደንብ ስለማውቃት የማሳያችሁናል። እና አሳው የደረሰ ነው እስኪመጣረስ፣ ያው አንዳንድ ነገር ልበላችሁ። ይሄ ነው ሐዋሳ ውስጥ አሳ ከሚሸጥባቸው ቦታዎች ውስጥ አንዱ ነው። ይሄ ፍቅር ሐይቅ አካባቢ አንዱ ነው። አሞራ ገደላ ዜሮ አንድ ወላይቶች ማህበር አለ። በጣም ብዙ ቦታ ነው አሳ ሸጠው እና ይሄ ቦታ ደግሞ በጣም አሪፍ ቦታ ነው ለእኔ፣ እንደኔ አሪፍ ቦታ ነው። ከአሞራ ገደልም ከዜሮ አንድም በጣም አሪፍ ቦታ ነው እና ሞር እዚህ መታችሁ ብትመገበው አሪፍ ነው ጋይስ። አሳችን ደርሰዋል። አሳችን አሪፍ ነው። ዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋ ኦኬ ለእንትኑ አሪፍ ነው ለጤና ነው ለምን ነው አሳው ያው ከሁለት ቂጣ ጋር እና ሎሚ አለ ዳጣ አለ ዳጣው ባይዜ በጣም ፒስ ነው በጣም እና እስቲ ቴስት እናደርገዋለን። ባይዜ ሪ ሊሆነ ሬት ነው የምንሰጠው ከአስር ስንት እንደሚገባው ቀምሼ እሰጠዋለሁ ሪ ሊሆነ ሬት ምንም ያልተጭበረበረ ምናምን ሬት ነው የምንሰጠው ና እስቲ ንቅመሰው እና ያለውን ነገር ልንገራችሁ ሬት እናደርገው እስቲ ዋ ዋ ዋ ዋ ባይዜ በጣም ትኩስ ነው በጣም ትኩስ ነው ይ ጋይስ ንማ ሁለት ቀምሽ ወሬት ማድረግ በስ አሙ ሌላ ነው። ጋይስ አሙ ሌላ ነው። ባይዜ ከላለ ሐዋሳ ላይ የለም እንትኑ አጥንቱ የለም እና ታች ላይ ነው ያለው። በደንብ መብላት ስትጀምሩ ነው አጥንቱ የሚወጣውና አይዘይ፣ ጭራውም ይበላል። ማይበላ ነገር የለውም። ማይበላ ፓርት የለውም። ጭራው ችግር የለውም። አይዘይ በጣም የሚጣፍጠው በጣም የሚጣፍጠው እና ውስጥ ላይ አለ ሙሉ ነገሩ። ይታያችሁ እንደሆነ ይሄ እሾ ነው ይሰነቀራልና ቆላ ሳይጨ አንድ አውጥቼ፣ እነዚህን አይታችሁታል። እነዚህ እየበላችሁ አፋችሁ ሊቀር ይችላል፣ ጉሮሯችሁ ሊሰካ ምናምን ይችላልና እነዚህ ነገሮች ሲበሉ በጣም ጥንቃቄ ያደረጋችሁ ብሉ። በጣም ጥንቃቄ ያደረጋችሁ ብሉ እና እንብላበት እስቲ ቪዲዮና ምን አንብላ አሷ። እንደዚህ ተነስተ የላኛ ፓርት አሪፍ ነው።

ምን እንደሚያክል እሱ አንድ ድሬድ ነው የሚያክለው። ሱራ በጣም እኔ ነገር ነው አሪፍ ነው ግን ይጣፍታል። አሪፍ ነው ደስ ይላል፣ ግን በቃ ነው

በጣም ነው የበለነው። ያው ከበላን በኋላ ደግሞ ሎሚ ሎሚ ግድ ነው እና ተረሳናና አባ ነስ ኢሳው ያሰመጣ ነው። በጣም ፌር ነው፣ አሪፍ ነው፣ በቂ ነው እና ምን አይነት ነገር ነው ጋይስ ዛሬ ቪዲዮ ይህን ይመስል ነበር። አይሆን በቪዲዮ ኢንጆይ እንዳደርጋችሁ አልጠራጠርም። ባለፈው ቪዲዮ ላሳያችሁን ፍቅር ከልብ ከልብ ከልብ ነው የማመሰግነው። የእውነት ሀምሳ ብቻ ሰብስክራይበር ነበረኝ። በአንድ ቀን ውስጥ ነው ወደ አምስት መቶ ሰባ ስድስት ሰብስክራይበር የገቡት። ኦልሞስት ዛሬ ወይ ስድስት መቶ ይገባልና በጣም ነው የማመሰግናችሁ። ላሳያችሁን ፍቅር ላሳያችሁን አስተያየት ኤቭሪቲንግ በጣም ነው ማመሰግነው። ከዚህ በላይ እንድሰራ እንድበረታታ ምትፈልጉ ከሆነ አሁን ሰብስክራይብ አድርጉ፣ ሼር አድርጉልኝ ያላችሁን ሀሳብ በነጻነት ኮሜንት ላይ ያስቀምጡልኝ። የዛሬ ቪዲዮ ደግሞ አዝናኝ እንደነበረ አይሆፕ በጣም ተስፋ አድርጋለሁ። በቀጣይ ደግሞ ሌላ ቦታ በጣም የሚገርም ቦታ ወስዳቸዋለሁ። ሌላ ኤክስፔሪንስ ሌላ ቻሌንጅ ነው። እሱን ቀርጬ አዘጋጅቻለሁ። ነገ ከነገ ወዲያ ምለቅቆ ይሆናል። በቀጣይ ቪዲዮ እስክንገናኝ ድረስ ወዳችኋለሁ። ታንክ ዩ